ከደሞዝ ጭማሪ ሰበብ ዋጋ ያናሩ ከ57,000 በላይ ነጋዴዎች ላይ እርምጃ ተወሰደ። ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57,212 ነጋዴዎች ላይ ህጋዊ እርምጃ መወሰዱን የንግድና ቀጠናዊ ትስስር ሚኒስትር አስታወቀ። የንግድና ቀጠናዊ ትስስር ሚኒስትር እና ተጠሪ ተቋማት የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ገምግመዋል። በሚኒስትር መስሪያ ቤቱ የንግድ ስርዓትና ላይሰንሲንግ ዘርፍ ሚኒስትር አብዱል ሐኪም ሙሉ ዶክተር ባቀረቡት ሪፖርት በሩብ ዓመቱ ንግድን ስርዓት ለማስያዝ የተለያዩ ስራዎችን ሲከናወኑ መቆየታቸውን አብራርቷል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቅርብላቸውን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። የአዲስ አበባ ከተማ አስተዳደር በስምንት ክፍለ ከተሞች የሚገኙ 384 ቦታዎችን ለሊዝ ጨረታ አቀረበ። አስተዳደሩ በዘንድሮ በጀት ዓመት ብቻ የመሬት ሊዝ ጨረታ ሲያወጣ የአሁኑ ሁለተኛ ጊዜው ነው። በ2011 ዓ.ም የከተማ መሬትን በሊዝ ለመያዝ የወጣው አዋጅ የከተማ ቦታ በሊዝ የሚያስይዘው በጨረታ ወይም በምደባ ስልት እንደሆነ ይደነግጋል። የአዲስ አበባ ከተማ አስተዳደር አቋርጦት የነበረውን የመሬት ሊዝ ጨረታ እንደገና ከጀመረበት ከግንቦት 2015 ዓ.ም ጀምሮ ስድስት ዙር ጨረታዎችን አከናውኗል። ለሰባት ያ ጊዜ ለሚከናወነው በአሁኑ የልጅ ጨረታ የተካተቱ መሬቶች በቦሌ ለሚኩራ፣ የካ፣ ንፋስ ስልክ ላፍቶ፣ አቃቂ ቃሊቲ፣ ኮልፌ ቀራኒዮ፣ አዲስ ከተማ እና ጉለሌ ክፍለ ከተሞች የሚገኙ ናቸው። ለተለያዩ አገልግሎቶች የተዘጋጁ ናቸው የተባሉት እነዚህ ቦታዎች ባለፉ ዙር ከቀረቡት በ252 ያህል ብልጫ አላቸው። በአሁኑ ዙር መጫረት የሚፈልጉ ግለሰቦች የጨረታ ሰነዱን እስከ ጥቅምት 14 2018 ዓ.ም ድረስ መግዛት እንደሚችሉ የአዲስ አበባ ከተማ የመሬት ልማት እና አስተዳደር ቢሮ አስታውቋል። ተጫራቾች መሬቶቹ የሚገኙበት ቦታ ድረስ በመሄድና አጠቃላይ የቦታዎቹን ሁኔታ በማየት ዋጋ ማቅረብ እንዳለባቸው ቢሮ ሰኞ ዕለት በወጣው የጨረታ ማስታወቂያ ላይ አመልክቷል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያግኙ። የመስከረም ወር የዋጋ ግሽበት 13.2 በመቶ ሆኖ ተመዘገበ። በኢትዮጵያ የመስከረም ወር ሀገር አቀፍ የዋጋ ግሽበት መጠን 13.2 በመቶ ሆኖ መመዝገቡን የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። ይህን አጠቃላይ የዋጋ ግሽበት ካለፈው ነሐሴ ወር ጋር ሲነጻጸር መጠነኛ ቅናሽ ያሳየ ሲሆን በነሐሴ ወር 13.6 በመቶ ሆኖ ተመዝግቦ የነበረው መጠን በመስከረም ወር ወደ 13.2 በመቶ ዝቅ ብሏል። በመስከረም ወር ከተመዘገበው አጠቃላይ የዋጋ ግሽበት ውስጥ የምግብ ነክ እቃዎች የዋጋ ግሽበት 12.1 በመቶ ድርሻ ሲይዝ፣ ምግብ ነክ ያልሆኑ እቃዎች የዋጋ ግሽበት ደግሞ 14.8 በመቶ ሆኖ ተመዝግቧል።